አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሀያ በዝች ቀን ደንበራ ከሚባል አገር ደግሞ ልበደራ ከሚባል አገር ቅዱስ በብኑዳ በሰማዕትነት አረፈ። ይህ ቅዱስ ለብቻው የሚኖር እውነተኛ ተጋዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰ ወርደ ለመኮንኑ ተገለጥለት አለው። በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች አገር ወደ መድረሻው ጊዜ ነበር። ይህንንም ባሕታዊ ፈልጎት አላገኘውም ነበር። እነሆ ቅዱስ በብኑ ዳም በፈቃዱ መጥቶ ወደ መኮንኑ ሄዶ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል ጮኸ። መኮንኑን ፈልጎ ያጣው የታወቀ ባሕታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግር ብረት አስረው ከለጨለማ ቤት እንዲጥሉ ታዘዘ። በዚያንም ጊዜ ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናውም። በዚያችም አገር ስሙ ቄርሎስ የሚባል ምእመን ሰው ነበረ። ከእርሱ ጋር ሚስቱና አስራ ሁለት ጎልማሶች ልጆቹ አሉ። እነዚህን ሁሉንም የከበረ በብኑዳ አስተማራቸው አጽናንቷቸውም። ራሶቻቸውን ቆርጠ ቆረጧቸው በሰማይትነት ሞተው አክሊልን ተቀበሉ። አርያኖስም ተቆጥቶ በቅዱሱ አንገት ከባድ ደንጊያ ሰቅለው ወደ ባሕር ይጥሉት ዘንድ አዘዘ። እግዚያ በእግዚአብሔር ኃይልም ድንገ ከድንጋዩ ጋራ ዋኘ። ደግሞ ከሰሌን ዛፍ ላይ ሰቅለ ይሰቅሉት ዘንድ አዘዘ። ያችም ሰሌን አስራ ሁለት ዘለላን አፍርታ ለመጪው ትውልድ መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለበብኑዳ ሰማዕት እንተ አገሃደ ብርሃነ በቤተ ጽልመት ዋ መሰቀልወሎቱ መልእልተ በቀልት ትባውፃ አውፃ አትፍሬ በይእቲ ሰዓት እስከ ጉባእ አንከሩም ዛቲ ትምህርት ሰላም ለክሙ ማይበረ በብኑዳ በህቁ አሰርተ ወክሌት ተለጥቱ የለቁ ወሰላም ካይ በለዘተለው ዘተለው ዋለጽልቁ ቄርሎ ወስብስቱ አዲ ደቂቁስ መበደሞም ውህቡ ረተጠምቁ አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ሚያዝያ አስራ አንድ በዚች ቀን አምላክን የወለደች እመቤታችን የከበረች ድንግል ማርያም የበዓሏ መታሰቢያ ነው። በዝችም ቀን የከበረ አባት ብሩታውስ አረፈ። በዝችም ዕለት የከበሩ አካርክስ፣ የቅሪስ የቅሪስና የይወራስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። በዝችም ቀን በጎ ስም አጠራር ያለው የከበረ አባት የሐዋርያት አምሳል ሃይማኖትን የሚሰብክ የአባን ማቆም መታሰቢያው ነው።

ራቂተ ተኩሉም ባይ ስቡረይ መሐረን ኢየሱስ ክርስቶስ ልመናዋ ክብሯ ለዘላለም በእውነት ደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነስ የጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል አገር ፊልጵስዩስ በሚባል አገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን፣ ሕዝቡ ቀድሞ እንደ ተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ያዩዋት ነበር። ቄሱ ሥጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቿና ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለ ወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ ባሕር ልብስ ተሸልመው በወርቀ ዘቦ ግምጃ፣ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባየዋት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዝችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡት። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እንዲህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ፣ ንግስት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮቹ ተመልሶ ይህንን ንግሥት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያኑ ማፍረስ የሚቻለው አይኑር፣ አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትዕዛዜን ያፈረሰ ግን በሰይፍ እመተዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሄደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለ መደንገጥና ያለ መፍራት በዓሉን መላልሰው አከበሩ። እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ስጋ በድንጋሌ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ባዩ ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹ ምእመናንን ለዘላለም መንግስተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል የተወለደ ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። ጌታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህና ልና እናመሰግናለን። ሰዓተ ማልቱን ባርከ ቅድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሆንልን። አጽራረ ቤተ ክርስቲያንን እናስታክስልን። ቅዱስ ተዋሂዶ ሃይማኖታችን መቸርነትህ አስፋልን አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን። ህዝቦቿን በአንድነት አበርታልን።